ጋይስ ነፂና አብርሽ ተገናኙ። ውኡ በላችሁ። እስኪ ዛሬ ምን አዲስ ነገር አለ እንጠብቃለ ሁላችንም በጉጉት ማለት ነው። በነገራችን ላይ ነፂና አብርሽ ስለተገናኙ በጣም ደስ ብሎኛል። ምክንያቱ የአብርሽም ስም እየጣፋ፣ ነፂ ብዙ ነገር ሚዲያ ላይ ወጥታ ስለ እሱ ስታወራ በጣም የሚደብር ነበረ። ሁላችንም በእውነት ግራ ተጋብተን ነበረ። እንደዚህ ተገናኛችሁ ነገሮችን ቁጭ ብላችሁ እንደዚህ ስትፈቱ ነገሮቹን ደስ ይላል ማለት ነው እና እንደዚህ ሰላም ስለሆነ ነው እንጂ ሰላም ባይሆን ማችም እንደዚህ ፎቶ ተነስቶ አብርሽ በኮሚቴ ላይ ይደቅሙናል። ለመናገር ሮታም ከካሜራ ጀርባ አለች ብዬ አስባለሁ። ብዙዎቻችሁ ብዙ ነገር ባታስቡ መልካም ነው። ስለዚህ እንደዚህ ሆኖ ስለመጡ አብርሽ ከነፂ ጋ ይሆናል ማለት አይደለም። ሁላቸውም ማግኖ እንደምትረዱ ተስፋ አድርጋለሁ። ስለዚህ ሰላም ስለተፈጠረ ሰላም ስለሆኑ ነው እንደዚህ ብትን ብሎ እየመጣው ማለት ስለዚህ እንጠብቃለን። ነፂ እንደዚህ ቁጭ ብለሽ ተገናኛችሁ ነገሮችን እንደዚህ ስትፈቱ ደስ ስላምጭ ሚዲያ ላይ መታሽ ሲታለቅ ሳይሆን እንደዚህ መታሽ ነገሮችን ስትፈቺ ደስ ለደስ ይምል ነበረ። ስለዚህ የተፈጠረ ነገር ተፈጥሯል። ለማንኛውም ቤተሰብ በጉጉት እንጠብቃለን። ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናቸው። የኔም ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የእኔ ውድ ውድ ውድ ቤተሰቦቼ እንግዲህ ተመልሼ በአዲስ ቪዲዮ መጥቻለሁ። እንደምታዩት ነፂና አብርሽ ተገናኙ ማለት ነው። ስለተገናኙ በጣም ደስ ብሎኛል። ነገሮቹ ስለፈቱ እንደዚህ ሆኖ ስለመጡ በጣም ደስ ብሎኛል። የእውነት በጣም ማለት እንዴት እንደዚህ ያደርጋል ብዬ እኔም ብዙ ነገር ተናግሬ ያለው። በእርግጥ እንደዚህ ነገሮቹ ማለት ነገሮቹን ስለፈቶ ነው እንደዚህ ዘና ሆኖ ነው የመጡ ማለት ነው። እንደምታዩት ነገሮችን ተስተካክሎ ነው እንጂ ባይስተካክል እንደዚህ ፎቶ አይነሱም፣ እንደዚህ ፎቶም ደግሞ አይለቀቁም ማለት ነው። ስለዚህ በጉጉት ይጠብቃል። ሰላም ወርደዋል ለማለት ይፈልጋለሁ ቤተሰብ ስለዚህ ላይ ብዙዎቻችሁ ብዙ ባታወሩ መልካም ነው። እነሱ እኮ ዞሮ ዞሮ ይታረቃሉ። እኔም በጊዜ በጣም ብዙ ነገር ተናግሬ ያለው። ስለዚህ ቪዲዮ ሲለቀቅ እኛም ቪዲዮ አይተም አይተም የምንፈርድ ሰዎች እንሆናለን ማለት ነው። ቪዲዮ አይተም ብንፈርድ መልካም ነው። ስለዚህ እስከዛ ድረስ በጉጉት እንጠብቃለን። ቪዲዮ እስከምንለቀቅ ድረስ እንጠብቃለን ማለት ነው። ደግሞ መጥፎ ቃል አትናገሩ። እነቱም ዞሮ ዞሮ አንድ ናችሁ። ሰላም ስለተወረደ ነው እንደዚህ ሆኖ የሚመጡ ብዬ አስባለሁ። ስለዚህ ቪዲዮ አይታ የምንፈርድ ይሆናል ማለት ነው ቤተሰብ። ስለዚህ በበጎት እንጠብቃለን። ይህ ቪዲዮ ከተመቻሹ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን ለማለት እፈልጋለሁ የእኔ ውዶች ማለት ነው። ብዙ አትጨናነቁም። ቪዲዮ አይታን እንፈርዳለን። በዛ ሰዓት ማለት ነው። ሰላም ነው ብዬ አስባለሁ። ሩጠይም ደግሞ ከካሜራ ጀርባ አለች ብዬ አስባለሁ። ለዛ ነው ሰላም ስለሆኑ ነው እንደዚህ ፎቶ የተነሱ ብዬ አስባለሁ። ስለዚህ እዚህ ቻችሁ አትጨንቁ፣ እንጠብቃለን። ስለተገናኛችሁ ደስ ብሎኛል ለመናገር ቤተሰብ ደስ ብሎኛል።